በሁለተኝነት ልመግር የምፈልገው በዘር መሀል የሚነሳ የሆነውን ነገር አቶ ሰው አብሮ ሲኖር ባንዲያ ይግባባ የታወቀ ይግባባ እንደ ባንዲያ አንዱ የኖረበት ማህበረሰብ ሊሆን ይችላል። አማራና የድሬዳዋን ልጅ አንድ ቦታ ልታስቀምጣቸው ሊጋደሉ ይደርሳል። ለምን ይመስላል? የድሬዳዋዎች ላይቸው አቦ ይላል፣ አቦ ተሆና ይላል። በቃ እዛ ነገሩ ሁሉ አቅልሎ ማየት ወደ ላይ ደግሞ ስትል ሌላ አይነት ሁኔታ ነው። ወደ ኦሮሚያ ደግሞ ስትመጣ ሌላ አይነት ሁኔታ ነው። አሁን አገር ተረካቢ ተብላችኋል። እንደ እየተማራችሁ ያላችሁ ነው አይደል? ይህን እንደጨረሳችሁ ልትሆን በየቢሮ ስልጣን ልትይዟል። መጀመሪያ በመካከላችሁ በቁርኣንና በሐዲስ አስማ ይሄ ዘር የሚባለውን በሽታ ሱክት። ቁርኣን አንቀጹ በግልጥ አስቀምጦታል። ማንም ከማንም አይበልጥም፣ በተቋዋ ቢሆን እንጂ የተቋዋ ባለቤት ማን ነው? እዚሁ ከተሰበሰብ ነው ውስጥ እቺ እንደ ፍሮም ይናገራል። ማን ነው የተቋዋ ባለቤት? የሚያቀው ማን ብቻ ነው? አላህ ብቻ ነው። ስለዚህ በአላህ የእምነት ገመድ ላይ አማራም፣ ኦሮሞም፣ ትግሬም፣ ጉራጌም፣ ስልጤም፣ ወርጂም፣ አደሬም፣ ሁላችሁ በተውሂድና በሱና ላይ አንድ ነው። አለመግባባት ተከሰተ አይከሰትም አይባልም። ሲከሰት ምን ታደርጉ? ጉራጌዎች ለብቻቸው ስልጤዎች ለብቻቸው አማራዎች ለብቻቸው ሁኑ ተባለ፣ ከዛ ይሄን ነገር አራግቡ ተባለ። ምንና በመካከላችሁ ሲኒየር ተብለው የተቀመጡ ተማሪዎች አሉ። ሲኒየሮቹ ወሬ ከማራገብ ይልቅ እንትናና እንትና እንደዚህ ተደረጉ፣ እንትና ሄዶ ለዘሮቹ ነገረ፣ እንትና ሄዶ ለእነ እንትና ነገረ ከማለት ዋና ዋና የምትባሉት ወዲያው ወሬው ሳይደረስ ቁጭ በሉና አስታርቁ። መታረቅ የፈለገ ሰው ነገር አያወራ። ገብቶሃል አይደል? መታረቅ የፈለገ ሰው እገሌ ይሄንን አደረገኝ ብሎ ለሰው ሁሉ ሄዶ ያወራ አያወራ ነገሮች መስተካከላቸው ላይቀር ሁለት ሰዎች የሆነ ሁለት ጎሳ ሲጣላ አታስፉት ነገሩን ቁጭ በሉና ማነው ጥፋተኛው ከጎሳ ጋር ማታገናኘኝ ሌላው ማንም ሰው ዘሩ እንዲነወርበት አይፈልግም ልብ በል በቃ ተፈጥሮ ሆኖ ማንም ሰው ዘሩ እንዲነካበት አይፈልግም ዩኒቨርሲቲ አካባቢ የዘር ቀልድ እንዳትቀልፍ ላንተ ቀላል ናት ስታወጣት ሌላ ሰዎችን ግን ሄዶ ይጎዳቸዋል አልገባህም አንተ ላይ እንዲደረግብህ ማትፈልገውን ነገር ሰዎች ላይ አታቀር አንተ እንደ ቀልድ ታነሳታለህ። እዛ ሄዶ ግን ሁለት ሙስሊሞችን ያጫነሳል። ይሄ ሸይጣን ስራ ነው። በዘር የሚቀለዱ ቀልዶች አሉ ይሉ ተዋጭ። ይሄ እኛ ዘንድ አይሰራም። ሌላው ከክፍለ ሀገር ከአንዳንድ ቦታ የምንመጣ ሰዎች አንዳንድ ነገሮች አይገቡንም፣ እዚህ ባይተዋር እንሆናለን ብለዋል። ይሄም አሁን የማን ስራ ነው? የሲኒየሮቹ ስራ ነው። ምን ማድረግ? እነዚህን ወንድሞች ወንድም ማድረግ። ከስጋ ወንድምነት በላይ በሱና የተሳሰሩት ወንድም ከባድ ወንድምነት ነው፣ የዲን ወንድም ማለት ነው። አንዳንዱ ሰው ለምን ይሄ ነገር ባንድ ያልገባውም አይባልም። የሰዎች አስተሳሰባቸው ይለያያል አይለያይም። ቆጣ ማለት ያለብህን ተቆጥተህ አስረደዋል። አሁን አንዳንዱ ይቀርብሃል፣ ለምሳሌ እና በጣም እንጂ ምናምን ይቅለሰለሳል። ከሴት ጋር ስታየው እሱን እንዴት ብለህ ይቀርብሃል ብያለሁ። ልብ በል እንደ ታላቅ ወንድም ታላቅ ወንድምነት ማሳየት አለብህ። የእውነት ወንድም ከሆንክ ወንድምህ ወደማይሆን እሳት ሲሄድ እያየህ እንዴ፣ የእውነት ልንነጋገር፣ የገዛ ወንድም ከአባት የተወለደ አለ ወደ እሳት እየሄደ ነው። ዝም ትለዋለህ እንዴ? እዚህ ያሉትንም እንደ ወንድሞቻችሁ ይሁን ዛሬ። ልብ በል እዚህ ላብ የሚያለብስ አጠራ ውስጥ መቀመጣችንን እናትየው ለኢኽላስ ከተቀመጠው እቺ ልትሆን ትችላለች፣ ነገር አላህ ዘንድ አርሽ ጥላ ስር የምታቆየው ነገሮችን አቅለላችሁ አትያችሁ። የቱ ስራ ነው ነገር ሲራጥን ነው የሚያሻግር አታውቀውም? ኸይሩን አምሳ ስለዚህ ያንን ምን አድርገህ ትነግረዋለህ? ተው እንጂ ብለን

ኪታብና ሱና በሰለፎች ግንዛቤ ሚቻች ይሄን ማድረግ ከቻላችሁ ካምፓስ ውስጥም ይሆን ከካምፓስ ውጭ የደካማዎች ጌታ አቅማችንን አይቶ ይጠብቃናል፣ ይጠብቃችሁ። እኛ ግን ላላህ ካልሆን ቅድመ ወንድማችን ምን ቀራ? አላ ጠብቀው እስከ መጨረሻው። ኢንተንሱሩላህ የንሱርኩም ሸይኽ አልባኒ ራሂመሁላ ሲፈስሩ ምናሉ ምናሉ አይተርተቤኡ አሕካም አላህ የአላህን ህግጋቶች በነብሶ ከፍ ብትጠብቁ አላህ ይረዳችኋል። ስለዚህ እኔም በነብሶ ከፍ እናንተም በነብሶ ከፍ በግል የሚሰራውን በግል በጀማዓ የሚሰራውን በጀማዓ የአላህን ፊት ብቻ ፈልገን የረሱል ሰለላሁ ዐለይሂ ወሰለም ሱናን ይዘን እንስራው። የመጨረሻው ወሲያዬ ዛሬ በጣም ሁሉም ሰው ራሱን ሲያይ የረሳው ነገር አለ። ባንረሳው ኖሮ ህይወታችን በተለወጠ። ምንድን ነው የረሳነው? ምን ይመስላችኋል የረሳነው? ከእኛም አይላቀቅ፣ እኛ ግን ረሳነው ሞት። ዑመር አብዱልአዚዝ ረሂመሁላህ ምን ይላል? አንድ ሰው በሱና በአደም ዓለይ ሰላም መካከል ወላጅ አባቱ በሕይወት ከሌለ ይወቅ፣ ያሰው ሟች ነው። አልገባችሁ? አንድ ሰው እኔ፣ አንተ፣ አንቺ በጣም መልክሽን መስታወት ላይ ስታዩ በቃ በዛው መልክሽ ሚቀር የሚመስል ሽህት አንተ ሰውነትህን ገልጠ በመስታወት ስታየው ማንኛ ካኝ የምትገረሙ ወንድ በአንተና በአደማ ላይ ሰላም የሰው ልጆች አባት በሱ መካከል አባትህ በሕይወት ከሌለ እወቅ አንተም ሟች። አባቶች ካስታወሳችሁ ትልቁ ምኞታቸው ምን ይመስላል? ልጄ ተምሮ ዲግሪ ይዞ በዚህ ወጥቶ በዚህ ገብቶ ነበር እንዴ አለበቀ የልጅ ፍሬ ማየት እፈልጋለሁ ነበር። እዚህ ውስጥ አባት ያልከበረ እዚህ ውስጥ አባት ያልሞተበት ሰው አለ? ሊኖር ይችላል። ከመካከላችን የሞተበትም አለ። እምትጠራ አባት ስንት ፕላን እያለው አንተን ማየት እየፈለገ የአንቺን መጨረሻ ማየት እየፈለገ እንደሞከው አንተም እኔም አንቺ ትሞክር። ከዛ በኋላ ዱንያ ላይ ሰራናት በጠቅላለ ይሳቡ ግን ሁለት ዓይነት በቀኝ እጁ ስሙ እስከና አባቱ ስም ዱንያ ላይ በሚታወቅበት ስም ሲጠራ ሃኡ መቅረኡ ኪታቢያ ልብ በሉ እዚህ ሰዎች

አማኝ ሁል ጊዜ የጀነትን ቀጠሮ ይረሳ። ጀነትን ስንረሳ፣ የተሐለለ ቅጣት ስንረሳ፣ በዱንያ ልባችን ሲዋጥ አለመገዛት ዲግሪ ያልከው ማስተርስ ያልከው ዶክትሬት ያልከው ትልቅ ስልጣን ማግኘትም ይሁን ዱንያ ላይ ታገኘው ይሄ ሁሉ የቂያማ ዱንያ ላይ ቀብር ስትገባ፣ ሶስቱ የመጀመሪያ ጥያቄዎች አሁን ስታስበው ዶክተር ስለሆነ ብቻ ኦቪደንስ ላይ ነው

ስለዚህ ለዚህ ዝግጅት እናደርጋለን። ሁሉም ሰው እንግሊዝኛ ለመቻል ይጥራል ነው አይደል? የራሱን ውበት ለመጠበቅ ጂም ለመግባት ቅርጹን ለመጠበቅ ኢማንህን ለመጠበቅ ቂርአት ኑ ሲባሉ ማይኖት ልጆች አሉ። ሲቸግረው ግን ጀማኡ ምን ሊያረግልኝ ሊያደርግ ይችላል? ጀማኡ ምን ሊያረግልህ ይችላል? ላላህ ባርያ ሆኖ አላህ ራሱ ያደርግ ግልጽ ነው? ቂርአት እንዲከለከል ደግሞ የምትፈልጉ ቢድአ ልባችሁ ውስጥ ያላችሁ ሰዎች ካላችሁ አላችሁ እናንተ አላማ አላችሁ ሰዎች ቂርአት በመተዋቸው የእናንተ ባሪያ እንዲሆኑ ቂርአት ከተማሩ ምን ስለሚሆኑ አንታዘዝም ስለሚለው በቁርአንና በሀዲስ ብቻ ነው አይደል? ቂርአት ሚያቅ ሰው የሚታዘዙ ለእነሱ አላማ ሊያመቻቸኋችሁ ቂርአት ነው ያበላሹባቸው። ነሺዳ፣ መንዙማ የመሳሰለውን እያላችሁ ጊዜያችሁን ከምትፈጁ የአላህን ቃል ቅሩት ስሙት። መስማቱም አጅራ አለው መቅራቱም አጅር አለው። ዛሬ ሰዎች ከቁርአን ወደኋላ ብለዋል። አላለ በአመት አንድ የረመዳን ላይ ለበረካው ይባላል። ለበረከው አቧራ የጠጣ ቁርአን ይነሳል። ከዚ ያንንም እኔ በተግባር በማስረጃ የያዝኩት ለአሁኑ ረመዳን ፊልም ሊወጣ ታትሞ ተዘጋጅቶ ምን ብሎ ህዝቡን ለማዘናጋት ተቀምጧል? ረመዳን ላይ ሊሸጥ፣ ረመዳን ላይ አምና የወጣው ፊልም ምን ይላል? አስቂኝ አዝናኝ፣ እስላማዊ ፊልም ይላል። ረመዳን እንድናለቅስበት ነበር አይደለ? ረሱል ሰለላሁ ዐለይሂ ወሰለም ሁለት ጊዜ አክትመዋል፣ የመጨረሻ ሊሞቱ አመን። እነዚህ ሰዎች ምን እንድትሆኑ አንተ የሚፈልጉ እየሳክ አላህን ረስተህ ልብህ ዝጎ ማፍጠሪያ ሰዓት ደረሰ ወይ ብለህ እንድትሰልግ ይቻላል። ስለዚህ የአላህ ባሪያዎች ሆይ እነዚህ እነዚህም ተጠንቀቁ። በቃ የዘር ግጭት ተናግር ያለው ግዴታ ከጀማ ከምናምን ጋር መጥቀስ የለብኝም አላህን የፈራ ይፍራ። በዘር መሃል ጠብ ተነስቶ የአንድ ሙስሊም ደም ቢፈስ አኼራ ላይ ትያዝበታለህ። አቅልላት እኛ አላህን ፍሩ ከማለት ውጭ ምን ኃይል አላህን ፍሩ። ለመጀመሪያው ለመጨረሻው የተመከረን ምክር ነው አደለም፣ እንዳትጠራጠር አንድን ዘር እዚህ ውስጥ ከአንድም ዘር በታችም አደለም በላይም አደለም። ዘር መለኪ አደለ ተቋ ኢማን በጀማ አስገዶ አንድ ላይ ተውሂድ ተማሩ፣ ኪታብ ተማሩ። ተናድረ አንዲት ደም፣ አንዲት ጥርስ፣ አንዲት እብጠት ብትከሰት በተማሪ መሃል ይሄንን ወሬ አዛብቶ ዘር አጋጭቶ በዘር ገር ቀልዶ ይህን ችግር የፈጠረው ሰው የሁሉም ፈጣሪ የሆነው ማሊክ የውሚዲ ፍርድ ሲፈርድ ይሰጥበታል።